ያምራል፣ በጣም ያምራል። በእንትን ነበረኝ አርቴፊሻል ነበረኝ፣ ቀለሙ ለቀቀ። ከዛ በወርቅ አሰራሁት ኦርደር አድርጌ ሪም ጋር። እነዚህ አራት ያንገቶች ናቸው ያሉኝ። እኔ ያኛው ይሄ ስም አለው፣ እኔ ስሙን ረሳሁት። እስኪ ስሙን የምታውቁት የዚህን ስታይል ንገሪኝ። ሪም ሁሌ ትነግረኛለች፣ ይጠፋብኛል። ይሄ ዲዛይን ስሙ ምንድነው? ጋይስ አይ ዶንት ኖ ዩነስ ሪም የምትጠራው ነገር አለ። ባንክሊፍ፣ ባንክሊፍ፣ ባንክሊፍ

ያን እንትን ብቻ መጫወቻ ብቻ አስቀምጫለሁ። ስለከዚ በዚህ እየቀያየርኩ ላደረገው መጫወቻ ብቻ አንድ ቢራቢሮ ምታምር ቢራቢሮ፣ አንድ ደግሞ ልብ ቅርጽ ጠፍጣፋ። በዚህ ሰንሰለት በዚህ ሰንሰለት እየቀያየርኩ ልለብሳቸው መጫወቻ ብቻ አንድ ቢራቢሮ፣ አንድ ደግሞ ልብ ቅርጽ፣ አንድ ደግሞ ይቺ ቻናል ሻናል መጫወቻውን ብቻ መጫወቻ መጫወቻ ብቻ ነው፣ ሶስት ያስቀመጥኩት ወሪም ጋር የትግሬ ዲዛይን የጆሮ ጋር እሱን እገዛለሁ። በዚህ መጫወቻ በዚህ አንገት በዚህ ሰንሰለት እየቀያየርኩ ላረጋቸው ማለት ነው። ገባሽ? ለምን ኦሬዲ ሰንሰለት ስላለኝ መጫወቻውን ብቻ መግዛት እችላለሁ። ዲዛይን መቀየር ሲያምረኝ ይህኛው በዚህ ሰንሰለት እና ይሄኛው ሰንሰለት አለኝ። ይሄኛው ሰንሰለት ዲዛይኑ ሌላ ነው። ያኛው ጥምዝ ነው፣ ይሄኛው ደግሞ ሌላ ነው። የዚህን ሰንሰለት አይ ቀዳዳ ቀዳዳ ቀዳዳ አለው። ያኛው ጥምዝ ይባላል። ይሄኛው ግን ዲዛይኑ ይለያል። ዩኒክ ነው ደግሞ እሱ። ሁለት የተለያየ ሰንሰለት ስላለኝ መጫወቻ ብቻ እየገዛው አዲስ ዲዛይን በመጣ ቁጥር መጫወቻውን ብቻ እየገዛው ሰንሰለቴ ላይ መጫወቻውን መቀየር ነው። ገባሽ? አመልጥሽ? ያው እንትኑ በጣም ከባድ ነው። ይሄኛው አዲሱ አንገቷ ላይ ያረገችዋል አይደል? የአንገቷ እና የእጇ ይኛውሞ ይለያያል በጣም ይለያያል። አይገናኝም ሁሉ ሪም ያረጋችን አንገቱን በጣም ነው የሚያምረው። የእጁን እፈልገዋለሁ እኔ አንገቱን እንኳን ስጦታ ተሰጥቶኛል እ የእጁን በጣም እንፈልገው አንድ ላይ ድፈረንቱን ለማየት። ይህን ደግሞ ላሳያችሁ፣ ለባሌ ስጦታ የገዛሁለት ነው እና ብራስ ቴቱን ነው ያው የባሌን እዩት፣ እንዴት እንደሚያምር ይሄ የባለቤት ነው። አያምርም? እና የብራስሌቱ ደግሞ ቦክስ አልነበረም። አሁን ውፍረቱ ብራስሌቱን ይዩት፣ በማየሙት ከአንገቱ የብራስሌቱ ይወፍራል። ውፍረቱን ይዩት የብራስሌቱ ይሄ ደግሞ የአንገቱ ነው። አያምርም? አድርገሽ ሌሎቹ ጎልዶች ብታይ የሆነ ፌል ያደረጉ ነው የሚመስሉት በእና ምንም ስራሱ የላቸውም። የሪፖርድሚትራ ሆነስ ሆነ ይሸማቀቃሉ። አጠገባቸው ስታስቀምጫቸው፣ ኧረ ያይሻል ለምትይው ማሬ አይቶታል፣ ለብሶት እኮ ያውቃል። ማሬ ቪዲዮ ላይ ብሎጌ ላይ አላየሽም? አሁን ትልቁ አካውንት የተዘጋ እንጂ ብሎጌ ላይ ለብሶት በጥቁር ቪ ቦዲ እንዴት እንደሚያምርበት ያይሻል ምትዩ ኦሬዲ እኮ የገዛሁለት እኮ ነው። ገና ካታር እያለን ማማ ነው፣ አቡዳቢ እያለን ካታር ሳንመጣ እኮ ነው ማሬ። ወርቅ ግዙ፣ በእውነት ይጠቅማል። አሁን ደግሞ እየተወደደ ስለመጣ ቢቸግርም ይሸጣል። ያረን እንኳን አታይም፣ እንደው እየገዛው ይው። ለራሴ አራት ያንገት አለኝ፣ ለባሌ አንድ ያንገት አለ። አሁን ደግሞ ለኑኑዬ እገዛላታለሁ። ኑኑዬ የጆሮ ብቻ ነው ያላት፣ ያንገት እገዛላታለሁ። ለእኔ ፍቅር የጆሮዋን ራሱ የክርስትና እናቷ ስጦታ የሰጠቻት ነው እንጂ ለልጅ ለኑኑዬ ወርቅ ገዝቼላት ላት አቅም ገዛላት አለሁ ግን አሁን የምር ገዛላት አለሁ። ስለመሄድ ኢማራት በቃ ሁሉንም እኔ የተበሳሁበት ሳይቀር ህፃኖ ነው የምንበሳበት አላል እሱ ሳይቀር ተሰብስቦ ተሰብስቦ እናቴ ስመጣ ሁሉንም ስጦታ ሰተኛች ለልጅ ብላ ሁሉንም ሳረግ የነበራቸው ምናምን ደስ ይላል በእናት አንድ አንድ የጆሮ ወርቅ ነው ያላት እሱም የክርስትና እናቷ ስጦታ የሰጠቻት ነው። ግን አስቀምጥላታለሁኝ፣ እሱን ጥንጥዬ ነው በተርፍ ላይ ነው። እኔ ደግሞ አሁን እገዛላታለሁ፣ ብራስሌት ይሄን እያ ልደቷ፣ ሁሌ ወርቅ ገላት ብራስሌት ትገዛላት አለው ሁሌ ወርቅ እገዛላት ና ስታድግ፣ እናቴ ለእንደዚህ አመቴ ለእንደዚህ ልደቴ የገዛችልኝ ለእንደዚህ ልደቴ የገዛችልኝ እያለች እሷ ትልቅ ሆና እኔ አርጅቼ ራሱ በቃ ለባሏ እንድትነግር ታሪክ እንዲሆናት ለእሷ እንድታስቀምጠው ነው የምፈልገው፣ ለልጆቿ ይሄ እናቴ አስራ ስምንተኛ ዓመቴ ላይ አስራ ስድስተኛ ዓመቴ ላይ ሳትሸጠው ሳይቸግራት፣ እንሻአላ አይቸግራትም መቼም፣ አስቀምጠው ይሄ የእናቴ ስጦታ ነው እያለች እንትን እንድታሳይ ነው የምፈልገው። በቃ ደስ ደግሞ ይሄ የአያታችን እያሉ ወይኔ ደስ ሲል ይሄ የባልየው ነው። አደራረጌ አያምርም የውላት ከስር እንትኑን አደራ በስታይል ነው ያደረግነው ነው የወርቅ ሰዓት ደግሞ የመግዛት ሀሳብ አለኝ ከሪንግ ኦልድ

ቀደም እኮ ስራ ሆኝ እኮ ነው። አይ ኖ ማይ ላቭ አይ ኖ ይሄ ለባሌ የገዛውለት የወርቅ ብራሴት ጊፍት ቦክስ አልነበረውም። ቦክሱን ከሽና ዝጅለት ነው ከሪም ጎል ቦክሱን የትጋ ገዛሽው ወይ ነው ቦክሱ ሲያምር ካፋ የሚያምር ሊንኩ ልክ ሊንኩ ላኪ ሊንክ አንዳንድ ነው የሚመጣው። ወይ ሴት ነው አንድ ላይ ከፈለክ ሴት አለ፣ ከፈለክ አንዳንድ አለ። እኔ ሴቱን ሳይሆን አንድ አንዱን ፈልጌ ነው አንድ ብራስሌቱ ብቻ ነው ቦክስ የጠፋብኝ፣ የሌሎቹ ሁሉም አሉ። እንትን ማድረግ ትችያለሽ በፎቶ ሰ እና አስገቢዎችላ ሰእ ልክላት አለ ዋትሳፕ ላይ ችግር የለም። እነዚህ ቦክሶች እንዳለ የሌም ጎልድ ናቸው። ሁሉም ቦክስ አላቸው። ብራስሌቱ ብቻ ነው እንደዚህ ከነቦክሳቸው ነው በክብር ማስቀምጣቸው። ብራስሌቱ ብቻ ነው ቦክሱ ጠፍቶብኝ የነበረው። እሱንም እንትን አትልም፣ እቤት ውስጥ ነው የምታስቀምጪው ወርቅሽን። አዎ በቃ ይሄ ነው ያለኝ ወርቅ እኮ ማሪ፣ ይሄ ብቻ ነው። ሌባ የለኝም። ወደፊት ግን የዚህ ደብል ይኖረኛል፣ ይሰራል። ሌባ ምናምን የለም፣ ማት የለም። እዚህ አረብ ሀገርማ ሴፍ ነው ማሪ፣ የለም። እና እንትን ደግሞ እያንዳንዱ ቢልዲንግ ካሜራ አለው፣ በርሽ ላይ ካሜራ አለ። አረብ ሀገር ሌባ የለም። እንትን ይሄ ብቻ ነበረ ቦክስ ያልነበረው። ለብራስሌቱ ገዛ ሁለት ቦክስ ማለት ነው። እነዚህ አራቱ የኔ፣ እነዚህ አራቱ የኔ ያንገቶች ናቸው። ይሄ ደግሞ የባል የሆነው ነው። የአንገት ይመስላል። አመሰግናለሁ ስላያችሁልኝ ማሮች። ቴንክ ዩ ሶ ማች። ሁሉ ዳብል ጥፍ አርጎ ይጨምረች ከዚህ በላይ ከወርቅም ዳይመንድ ይገባሻል። ኔክስት ደግሞ እንዲህ በዳይመንድ ሁሉ ምን እናያለን። እኔ ደሞ መጣኝልሽ። ያው ላይም ይጋው እየመረቁሽ ነበር። እሺ ከአይን ይጠብቅሽ፣ ምናምን ምናምን እያሉ እየመረቁሽ ነበር። አሜን። እንግዲህ ቀጣዩ ማስኳ ወርቅ ይሆን አይደል? ወይኔ ያ ምን ያ ሁሉም ጉዳይ ነው። ከቲክቶክ ላለመጥፋት ነው ሺኢላ፣ ይህንን ማስክ ኦርደር አርጌ በትግስት ይጠብቄ ይመጣልኝ ድረስ መቼም አልጠፋም። ቃል እገባላችኋለሁ የእኔ ውዶች። በጣም ያምራል አቡዬ። አዎ ቅድም ቤት ታገብታ ገስት ላይ አስራ ስድስት አካውንት እንደተዘጋባት ስትነግረኝ የበለጠ ተጽናናው በረታው። ገባችሁ? እኔ አራት አካውንት ነው የተዘጋብኝ። ይሄ አምስተኛ አካውንት ነው። አስር አካውንት ቢዘጋ ቢዘጋ አካውንትሽ ቢዘጋ ማለት ነው፣ አዲስ ስትከፍቺ ሁለት ሶስት ሺህ እኮ ነው የሚያይሽ። እሱ ራሱ አያጽናናሽም? በጣም ያበር ያኮ ነው ሞራሌ እንድመጣም ያደርገኝ ሞራል የሚሰጠኝ ገባሽ። ይሄ ሁሉ ሰው እየወደደኝ ለሆኑ ጥቂት ጠላቶች፣ ጥቂት መጥፎ ሰዎች ይሄን ከነታው አለው አንድ አንዴ፣ ገባሻ ይተፋሻል። እንደሰው ይከፋሻል። እንደሰው ይደብርሽና ለምን ምን ምንና፣ ከዛ እንደ ሀቢባ ለማን ብለሽ ጠላት ደስ ይበለው ብለሽ እነሱኮ አላማቸው ይሄ ነው አንቺን ጥቅጥቅ አርገው ሪፖርት ሪፖርት አርገው አካውንቲ ሲዘጋ ሰጥቶሽ ደክሞሽ ጠለሽ እንድጠፍ